የአፋር ክልል በርካታ የኢንቨስትመንት አማራጮች ያሉት ክልል ነው። ከነዚህም መካከል የተፈጥሮ የማዕድናት ሀብቶች ተጠቃሽ ናቸው። አሁን ላይ ኢንቨስተሮች በክልሉ በተለያዩ የኢንቨስትመንት ዘርፎች እንዲሰማሩ ምቹ ሁኔታዎችን ለመፍጠር በርካታ ተግባራት እየተከናወኑ እንደሚገኝ የክልሉ ርዕሰ መስተዳደር አወል አርባ ከኢዚያ ጋር ባደረጉት ቆይታ አንስተዋል። በዚህም የአገር ውስጥና የውጭ ኢንቨስተሮች በተለያዩ የኢንቨስትመንት አማራጮች እየተሰማሩ እንደሚገኙ ጠቅሰው በተሰማሩበት ዘርፍም ውጤታማ በመሆን ላይ ናቸው ብለዋል። በክልሉ የተለያዩ ምርቶችን ወደ ውጭ እየተላኩ ሲሆን የኮፐር ማዕድን ምርት በሙከራ ደረጃ ወደ ውጭ መላክ መጀመሩንም ጠቅሰዋል። ኮፐር ራሱ አሁን በሙከራ ደረጃ አምርቶ ኤክስፖርት ተዳርጉ ኋላ በሙከራ ደረጃ የኮፐር ማንጋኒዝ፣ ብሬታ ማንጋኒዝ ይፈል ማዲኖች የተለያዩ ማዲኖች አለ ተጠኑ በቅርቡ አግሪሜንት ሆንነዋን የሚ ተፈራሪምን የቻይና ካምፓኒዎች አስር በላይ ካምፓኒዎች ለመግባት ወስነዋል። በኮፐር ላይ የሚገቡ አሉ። በወርቅ ላይ ለመግባት የወሰኑ አሉ። ግብርና ላይ ለመግባት የወሰኑ አሉ። በሪል ስቴት ላይ ለመግባት የወሰኑ አሉ። በክልሉ እየተከናወነ የሚገኘው የኮሪደር ልማት ኢንቨስትመንትን በመሳብ ረገድ ትልቅ ሚና የተጫወተ ነው። ርዕሰ መስተዳድሩም ይህ የኮሪደር ልማት ስራ ተጠናክሮ እንደሚቀጥል ጠቅሰዋል። ኮሪደር ልማት መጀመር ማለት ኢንቨስትመንትን መሳብ ነው። ቱሪዝምን መሳብ ቱሪዝም ማይ ቱሪዝም መዳረሻ ማረኛ በፊት በእኛ አፋር ያው ዋናው ኤክስፖርት ኢምፖርት ዋና ማስማሪያ ስለሆነ እንደመሆናችን መጠን የኢንዱስትሪ ማዕከል ማለት ነው። ሰማራን ሌሎችን አካባቢዎች አዋሽ የኢንዱስትሪ ማዕከል ነው። ቢዝነስ ማዕከል ማለት ነው። ምቹ ነው። ሃያ አራት ሰዓት የማያንቀላፋ አካባቢ ነው። ሃያ አራት ሰዓት የማያንቀላፋ አካባቢ እንቅስቃሴ ላይ ነው ያለ። አዎ፣ ያሩት ራሱ ወደብም ነው ራሱ ደረቅ ወደብም አለ። ደረቅ ወደብ አለ ደረቅ ወደብም አለ ሰመራ ላይ አለ። ስለዚህ አሁን ሌሎቹ ላይ እንዲስፋፋ በክልሉ የሚገኙ ጸጋዎችን የማስተዋወቅ ሥራ እንደሚሰራም ተጠቅሟል። ህብረተሰቡም ከኢንቨስትመንቱ ተጠቃሚ በማድረግ በኩል ውጤቶች መመዝገባቸው ተነስተዋል።